የህጻናትን ጤና ለመጠበቅ የሚያስችሉ የተለያዩ ስራዎች እየተከናወኑ ስለመሆኑ የምዕራብ ጎጃም ዞን ጤና መምሪያ ያነሳል። በተለይም ከአንድ እስከ አምስት ዓመት የሚገኙ ህጻናት አስፈላጊውን ክትባትና የተሟላይ ስርዓተ ምግብ አቅርቦት እንዲያገኙ ለማድረግ ተግባሩ ልዩ ትኩረት ተሰጥቶታል። ይሁን እንጂ ባለፉት ዓመታት በዞኑ የገጠመው የጸጥታ ችግር ተግባሩን በተሟላ መልኩ ለማከናወን ፈተና ሆኗል። ዞናችን አጠቃላይ የጤና ስራዎች ለመስራት ጥረት እየተደረገ ነው ከባለፈው ዓመት ጀምሮ በተለይ ከዚህ ከግጭቱ ጋር በተያዘ በተለይ ህጻናት ክትባትን ተደራሽ ከማድረግ አኳያ ችግሮች ገጥመውን የከረሙ። እንደዛም ሆኖ ግን አብዛኛው ህጻናት እንዲከተቡ ለማድረግ ጥረት የተደረገ ቢሆንም አሁንም ጭራሽ ክትባት ያላገኙ እድሜያቸው ከአንድ ዓመት እስከ አምስት ዓመት የሆናቸው ህጻናቶች አሉ። በተመሳሳይ ደግሞ ክትባት ጀምረውም ያቋረጡ በጣም በርካታ ህጻናቶች አሉና በሚፈለገው ልክ ሁሉንም ህጻናት ተደራሽ ተደርገዋል ማለት አይቻልም። አንደኛው የተቋረጠ ክትባት አለ። ይህን ክትባት ለተግባራዊነቱ ቤት ለቤት ሬጅስትሬሽን ሰርተን ለተግባራዊነቱ ደግሞ መልሰን ደግሞ ክትባት ሊያገኙ የሚችሉበትን እድል መፍጠር መቻል አለባችሁ ነው። ሁለተኛው ቅድም በተባለው አግባብ ዞኑ አምራች ዞን ነው፣ ግን ደግሞ የኒትሪሽን በተለ ህጻናት ጋር ይሄ መቀንጨር የሚባለው ግብርና ጋም እንደዚሁ ከዚህ በፊት ውይይት አድርገናል። በጣም መሰረታዊ የሆነ ችግር ያለበት ዞን ነው ህፃናት ጋር ተያይዞ። ስለዚህ ኒትሪሽን ጋም በተመሳሳይ ስራ ልንሰራ የምንችልበትን እድል መፈጠር አለበት። በአንድ በኩል አምራች ዞን ነው ይባላል፣ በሌላ በኩል ደግሞ ቅድም በተባለው አግባብ ደግሞ ተጠቃሚ ከመሆን አኳያት ችግር አለ ነው ታዲያ ይህንን ችግር ለመቅረፍ ዞኑ ከተለያዩ አጋር አካላት ጋር በቅንጅት እየሰራ ይገኛል። በተለይም ክትባት በአግባቡ ለማድረስ ደግሞም ለህፃናት በሚፈለገው ልክ የስርዓተ ምግብ አቅርቦቱ የተሻለ እንዲሆን ለማስቻል በትኩረት እየተሰራም ይገኛል። የስርዓተ ምግብ ተግባራቶቻችን እውነት ለመናገር ብዙ የተጠናከሩ አይደሉም። ያው ጅምሮቹ የስራዎቹ እየሄዱ ቢሆንም ከተደራሽነት አንጻር ስናየውና ችግሩን ከመፍታት አንጻር በተለይ የከፋ የምግብ እጥረት ያለባቸውን መካከለኛ የምግብ እጥረት ያለባቸውን አግኝቶ በተለይ መጀመሪያ ላይ መካከለኛ የምግብ እጥረት ያለባቸውን አግኝቶ ወደ ከፋ የምግብ እጥረት እንዳይሄዱ የሚሰራው ስራ በጣም የጠነከረ አይደለም። ኮሚኒቲው ላይ ቤት ለቤት አሰስ በማድረግ ልጆችን በተለይ ከአንድ አምስት ዓመት ታች ያሉ ህጻናትን ፈልጎ ማግኘት ይጠይቃል። ቤት ለቤት ማንኳኳት ይጠይቃል እና በዚህ ደረጃ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 ኑትሪሽናሊ በደንብ ሰውነታችን ሊጠግን በሚችል ለእድገት ለአእምሯችን ለአካላችን በሚጠቅም ደረጃ በመጠቀም ረገድ እናቶች አካባቢ ያልሰራናቸው ብዙ ስራዎች ስላሉ የግንዛቤ ፈጠራችን ሁኔታ ገና ዝቅተኛ ስለሆነ ይህን አጋጣሚ ተጠቅመን በእያንዳንዱ ቤት ስለምናንኳኳ ክትባትም ያልጀመሩ ካሉ የማስጀመር ያቋረጡ ካሉ በዛው የመቀጠል ክትባታቸውን ጀምረውም ያልጨረሱ ህጻናትም አሉ። እነሱን እንግዲህ ተደራሽ ለማድረግ ከዚህ በፊትም በሁለት ዙር የሰራ ነው አለ። አሁንም ደግሞ የቀሩንን በተለይ በረሃማ አካባቢዎችን እና እነዚህ ሕፃናት በብዛት ይገኙበታል የሚሏቸውን ታርጌት አድርገን እየሰራ ያለን አሁንም ማለት ነው።